ምንድን? አማራ መሆን ያሳፍራል። እንዲህ አይነት ውዳቂ ማህበረሰብ ተፈጥሮናል። ኢየሱስ ሆይ፣ የልዑል እግዚአብሔር ልጅ ሆይ፣ እኔ ከአንተ ጋር ምን አለኝ? እባክህ አታስቃይ። ማን ትባላለህ? ሌጊዮን ጌታ ወይ፣ እንደምናል ጌታ ወይ፣ ባክ ወደ ጥልቋ ትጣ

በነገራችን የኢትዮጵያ ሕዝብ በዚህ መንፈስ የታሰረ ነው። ጠንቋይ እየደገመበት ነው። የህዝብ መስተፋቅር ተብሎ የተደገመበት ነው። በታቦት ነው የሚደግመው። ጠንቋይ ታቦት ብሎ ነው የሚደግመው። ለምን? የህዝቡ ዓይን አእምሮ ያለ ታቦት ላይ የሚባለው ላይ ነው። ስለዚህ ሰይጣን ደግሞ ያን ይፈልገዋል፣ ይሰበስበዋል። እንደ ማግኘት በዛ እየሳበ ነው ሕዝቡን የደገመበት የመተቱበት። አቶክም መስተፋቅር፣ ጳጳሳትን እያቸው፣ አንዳንድ ጳጳሳትን እዚህ እኮ ተነቅሰዋል፣ የላቸው መስቀል ይዘዋል። ግን መስቀል ደግሞ እንደ መስቀል የተነቀሰች አለው። ዘጠኝ ጊዜ እንዲህ ብታመሳቅል ምንም ብትል፣ በምንም ታምር፣ በእንጨት መስቀል ሰይጣን ልታሳድደዋ አትችልም። ሰይጣን ይሳደደው በስሙ ነው፣ በኢየሱስ ስም ነው። በስሜ አጋንንትን አውጡ፣ ድዌዎችን ፈውሱ፣ በአዲስ ቋንቋ ተናገሩ፣ ምኖች ያመናችሁ የተባለ በስሙ ነው እንጂ ኢየሱስን ጥለኸው እሱን አስወግደህ መስቀል ላይ ተሰቅሎ የሞተውን ያፈሰሰውን ደም የቆሰረውን ቁስል ያንን ተፈወስነበት የተባለውን ቁስል ንቀህ ለአንድ እንጨት እንጨት ቤዛ ነው ብለህ ያን እንጨት የምታመልክ ከሆነ ተሸውዳህል ወዳጄ። ጣዖት አምልኮ ነው እያልኩ ነው። ለዚህ ነው መስቀል ቤዛ ነው፣ መስቀል ኃይል ነው፣ መስቀል መድኃኒተ ነብስን አይሁድ ክህዱን የነሳ መስቀል ቤዛችን ነው፣ መስቀል ኃይላችን ነው። መኑ የእንጨቱ መስቀል ማን ያወጣው ብለው ይነግረዋል እሌኒ ቆፍረ ያገኘችው እንጨት መስቀል አለ ለሉ ክሌቱ ፍጡሯን ስብሃ ተፈጣሪ ደሎ ምስመተ አሬው በክብሮ ለእነዚህ ለሁለቱ ፍጡሯን ለማርያምና ለክርስቶስ ለእንጨቱ መስቀል የፈጣሪ ምስጋና ይገባቸዋል ይህንን እንትን ለመስጠት ማስተባበያ ለመስጠት እየወከኑ እየዳዱ ነው ዲያቆናትም ምናምን ሰንበት ተማሪ ወዳጄ ስመተ አሬው ተአሬው ማለት ተመርጠዋል ተካከለዋል ማለት አሬ ተካከለ ምኑ ልትቀይረው ነው? አማርኛውን ስለቀየርከው፣ አንተ ስለቀየርከው አይሆንም። ግሱ ግሱ የሚለው